ሰላም። ጤና ይስጥልን፣ ተመልካቾቻችን ለዛሬ ለተረቡ ሰኔ አራት ቀን 2017 ዓ ም የተሰናዱ የአሻም የምሽት ዜናዎች ወደ እናንተ የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ርዕሰ ጉዳዮችን ጠቁማችሁ፣ ሕገ ወጥ የኮቴ ክፍያዎችን ለማስቀረት ክፍያ የሌለበት የፍተሻ የኬላ ቁጥጥር ሰዓት ሊዘረጋ መሆኑ ተጠቆመ። ሰባ ሺህ የፌዴራል ግብር ከፋዮች መኖራቸውን የገቢዎች ሚኒስቴር ለአሻም ነገራት። የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮች ሹመት በነገው እለት በህዝብ ተወካዮች ምክር ቤት እንደሚፀድቅ ታወቀ። ከውጪ በደቡብ አፍሪካ በተከሰተ አውሎ ነፋስ የሰባት ሰዎች ህይወት ሲያልፍ፣ ግማሽ ሚሊዮን ቤቶች የኤሌክትሪክ አገልግሎት ተቋረጠባቸው። ኢራን የአሜሪካንን የጦር ሰፈሮች ለማጥቃት ቅድመ ሁኔታ በማስቀመጥ አስጠነቀቀች። አሜሪካ የፍልስጤም ወደፊት ነጻ ግዛትነት የውጭ ጉዳይ ፖሊሲዋ ግብ እንደማይሆን አምባሳደሯ አመላክቱ። ተመልካቾቻችን አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ የቢዝነስ እና ምጣኔ ሀብት ዘገባዎች እንዲሁም ስፖርታዊ መረጃዎች ወደ እናንተ ያልፋሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሪያችሁ ቆይታ አድርጋለሁኝ። ወደ ቀዳሚ መረጃ ተሻገርኩ። ህገወጥ የኮቴ ክፍያዎችን ለማስቀረት ክፍያ የሌለበት የፍተሻ የኬላ ቁጥጥር ስርዓት ሊዘረጋ መሆኑ ተጠቆመ። ጠቅላይ ሚኒስትር አብይ አሕመድ ከተለያዩ ክልሎች ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ባደረጉት ውይይት ከተሳታፊዎች ለተነሱላቸው ጥያቄዎች ምላሽና ማብራሪያን ሰጥተዋል። መሐመድ ንጉስ አብዱ ተከታትሎታል፣ እንደሚከተለው ያቀርበዋል። ጠቅላይ ሚኒስትር አብይ አሕመድ ከመላው ሀገሪቱ ከተወጣጡ የንግዱ ማህበረሰብ ተወካዮች ጋር ባደረጉት ውይይት ከተሳታፊዎች ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በመድረኩ ህገወጥ የንግድ ስርዓቶች፣ የንብረት ታክስ፣ ሰላምና ደህንነት እንዲሁም ከሙስና ጋር የተያያዙ የንግዱ ዘርፍ እንቅፋት የሆኑ ጉዳዮች ከንግዱ ማህበረሰብ በኩል መነሳታቸው አሻም ተመልክታለች። ጠቅላይ ሚኒስትር አብይ አሕመድ በሰጡት ምላሽና ማብራሪያ እየተነሱ ያሉ ችግሮች ሰዎችን ለመፍታት በጋራ መስራት ይገባል ብለዋል። ህገወጥ የኮቴ ክፍያዎችን ለማስቀረት ክፍያ የሌለበት ፍተሻ የተጠናከረበት የኬላ ቁጥጥር ስርዓት እንዲዘረጋም እንሰራለን ሲሉ ተናግረዋል። ሰላምን የሚመለከት ነው። የራሳችን ሮል እንዳለ እናውቃለን። ስለዚህ መንግስት ዘላቂ ሰላምን ከማስፈን አኳያ ምን እያሰበ ነው፣ የፕራይቬት ሴክተር ውስጥ ሚናም ምን ሊሆን ይገባል ብሎ ያስባሉ? ምን አሳይመንት ይሰጡናል? የሚል ጥያቄ ተነስቷል። ሁለት ችግር ነው ያለው። ኬላ ላይ እንዴት እንደምናደርግ፣ እንዴት እንደምታግዙን እናያለን። አንደኛው ችግር ከሞያሌ ለምሳሌ ሀዋሳ ድረስ አስር ኬላ ቢኖር ኤግዛምፕል ነው። ከሞያሌ ጀምሮ በአይሱዙ ስር በምናም መኪና ስር ተነስቶ ወይ ወርቅ ወይ ክላሽ ወይ ጥይት ተበይዶ ነው ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ፣ ብዙ ቦምብ ይገባል ማለት ነው። ለእናንተ ኢዚ ይሆናል፣ ግን ሰው ይቀጥፋል። እንደዚህ አይነት ኮንትሮባንድ እና መሳሪያ ደግሞ እንዳይዘዋወር ኬላ ሲባል የሚቀመጠው ሰውዬ የኮቴ የምናምን እያለ ያስከፍላል። ክፍያ የሌለበት ግን ፍተሻ የሚደረግበትን መንገድ እንዴት እናመቻች የሚለውን አብረን እንሰራለን። ሰላምን በተመለከተ ለተነሳላቸው ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ከታጠቁ ኃይሎች ጋር ለመነጋገር መንግስት ዝግጁ መሆኑን አንስተው የንግዱ ማህበረሰብም የራሱን ድርሻ መወጣት እንዳለበትም ጠቁመዋል። የንግዱን ማህበረሰብ የምናወያየው ለቅድ ግብዓት የጋራ ርዕይና ጉዳይ እንዲኖረ ነው ያሉት ጠቅላይ ሚኒስትሩ በጋራ ስንቆም ሀገርና ትውልድ ያተርፋል ብለዋል። ሌላው ህገወጥ ኬላዎችና ቀረጦችን የሚመለከት ነው። በተለያዩ ቦታዎች ህገወጥ ኬላዎች፣ ቀረጦች በየቦታው ተዘርግተው ያለ ደረሰኝ ገንዘብ የመቀበል የኮቴ ክፍያ ተብሎ የሚከፈሉ ክፍያ የሚጠየቁ ክፍያዎች እና ሌሎች አሁንም የንግዱ ዘርፍ የራስ ምታት እየሆኑ ናቸውና እነኚህን መንግስትው ልዩ ትኩረት ሰጥቶ እንዲሰራበት በታላቅ ትህትና እንጠይቃለን። ሰላም ብዙዎቻችሁ አንስታችኋል። የሰላም ትክክለኛ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 ስልሳ ፐርሰንት ሰዎቹን በብር የሚቀልበው እዚህ ያለ ሀብታም እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ ይምጡ። ከመጡ በኋላ እኛ ምንፈልገው ያያችሁትን ብልጽግና ነው የምንፈልገው ለብልጽግና ደግሞ ያስፈልጋል። ጎበዝ ከሆኑ ችግር የለውም አብረን ብንሰራም የሙስና በር የሚከፈተው የንግዱ ማህበረሰብ ራሱ በሚሰጠው ጉቦ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ዘመናዊ አሰራርን መዘርጋት ሌብነትን ይቀንሳል፣ ውጤታማነትን ይጨምራል ብለዋል። በፌዴራል ደረጃ አብዛኛው ሚኒስቴር መስሪያ ቤቶች የአገልግሎት አሰጣጣቸው ወደ አውቶሜሽን እየገባ መሆኑን የገለጹት ጠቅላይ ሚኒስትሩ በአብዛኛው የክልል ከተሞች ተግባራዊ ለማድረግ እንቅስቃሴ መጀመሩን አንስተዋል። የድንገል ችግሮችን ለመፍታት እንዲያስችል የአውቶሜሽን ስራ ከፌዴራል ጀምሮ በአርባ ምንጭ በሐዋሳ ባህር ዳር፣ ጎንደር፣ ጅማ ለመጀመር እየተሰራ መሆኑን ገልጸዋል። ከነዳጅ ጋር ተያይዞ ባለው የነዳጅ ውድነት ባለሀብቶች ማለትም እነዚህ አሽከርካሪ ባለቤቶች በአሁኑ ሰዓት ከአዲስ አበባ አሶሳ ከተማ ድረስ ከሰላሳ እና ከአርባ ብር የነበረውን የአንድ ኩንታል ዋጋ ዛሬ በአንድ ሺህ ብር ጭነት ነው፣ ዋጋ ነው አሶሳ ከተማ እየገባ ያለው። ነጋዴው ደግሞ ይህንን ይሄንን ያወጣውን ወጪ በየመንገዱ ደግሞ የሚሰጡ የእጅ መንሻዎች ተዳምረው በዋጋ ላይ በሸቀጥ እቃዎች በፍዮታ እቃዎች ላይ ዋጋ እየተጨመረ ማህበረሰቡ እየተጎዳ ያለበት ሁኔታ አለ። በትክክለኛው መንገድ ያወጣውን ወጪ ሂሳብ አድርጎ የሚሰራ አለ። እችን አጋጣሚ ደግሞ ተጠቅሞ ደግሞ የዋጋ ጫናን የሚፈጥሩ ኃይሎች ይኖራሉ እና ይህም በጋራ ልንታገላቸው ይገባል። እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም መቶ ፐርሰንት እርግጠኛ ነኝ። እኛ የምንለምናትን የምናገኛትን መቶ ፐርሰንት የምናውለው ኢትዮጵያ ላይ ነው። ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር የምታለማመዱ ግን እናንተ ናችሁ። ይህን መካድ አይቻልም። እናንተ ካልሰጣችሁ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ። ብዙ ሚኒስትሮች ያሉበት ስል ካለ እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉ ልንና አስር ሰው እጅ ከፍንጅ የሚያዝና ታያላችሁ፣ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስትር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃው ማስረጃ ማስረጃ በሌለበት ግማሹ በዘር፣ ግማሹ በሃይማኖት፣ ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ኢትዮጵያ የከረመና አዲስ ፈተናዎች እንዳሉባት የገለጹት ጠቅላይ ሚኒስትሩ የከረመውን ፈተና እየጠገኑ ብቻ ሳይሆን አዲሱንም ፈተና እየፈቱ መሄድ ቁልፍ ጉዳይ ነው ብለዋል። ኢትዮጵያውያን ነጋዴዎች በስራችሁ ዓለምን ለማየት እድል ስላላችሁ ነገን ታሳቢ ያደረጉና ክፍተት ለመቅረፍ የሚያስችሉ ጉዳዮች ላይ በትኩረት መስራት ይገባችኋል ሲሉም አሳስበዋል። ሰባ ሺ የፌዴራል ግብር ከፋዮች መኖራቸውን የገቢዎች ሚኒስቴር ለአሻም ነገራት። በዛሬ ውለት በገቢዎች ሚኒስቴር የታክስ ከፋዮች ምዝገባና ና አገልግሎት ዳይሬክተር ደረጃ ይፋና ከአሻም ዜናና ወቅታዊ ጉዳዮች ክፍር ጋር ቆይታ አድርገዋል። በዚህም በፌዴራል ደረጃ ሰባ ሺህ የሚጠጉ ግብር ከፋዮች አሉን ብለዋል። ብርሃን እሸቴ በኢፌዴሪ የገቢዎች ሚኒስቴር ከአገልግሎት አሰጣት ጋር ተያይዞ የሚመጡ ቅሬታዎችን የሚያስተናግዱበት ስርዓት መኖሩን ለአሻም ዜናና ወቅታዊ ጉዳዮች ክፍል አስታውቋል። ለቀረቡ ቅሬታዎች በአግባቡ መልስ እየሰጠ እንደሚገኝ ከአሻም ጋር ቆይታ ያደረጉት በገቢዎች ሚኒስቴር የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር ደረጀ ፋና ተናግረዋል። አሰራሩ ከመደበኛው የታክስ አስተዳደር ጋር የሚገናኝ ነው ሲሉም አብራርተዋል። እንደ ገቢዎች ሚኒስቴር የምንሰጣቸው አገልግሎቶች ጋር በተያዘ የሚቀርቡ ከአገልግሎት አሰጣት ጋር በተያያዙ የሚቀርቡ ቅሬታዎችን የአገልግሎት አሰጣት ቅሬታዎችን የምናስተናግድበት የአሰራር ስርዓት አለን። ስራ ክፍል አለ። አጠቃላይ አገልግሎት አሰጣቱ ጋር በተያያዘ የሚቀርቡ ቅሬታዎችን ተቀብሎ መርምሮ ለቀረበው ቅሬታ አግባብነት ያለው ምላሽ የሚሰጥበት ስርዓት አለ። ይሄ ከመደበኛው ከታክስ አስተዳደሩ ጋር የሚገናኘው ታክስ ሮ አንዱ በታክስ ውሳኔዎች ነው። እንግዲህ የታክስ ውሳኔ በራሱ አገልግሎት ነው። አንድ ግብር ከፋይ በሕግ የተቀመጠበትን የሕግ ግዴታ የሚወጣው በታክስ የማሳወቂያ ጊዜዎች ውስጥ ማሳወቅ የሚገባው የታክስ አይነቶች አሉ። የተመዘገበበትን የታክስ አይነቶች መሰረት አድርጎ ማለት ነው ደረጃ ክለውም በአሁኑ ሰዓት ወደ ሰባ ሺህ የሚጠጉ የፌዴራል ግብር ከፋዎች መኖራቸውን ተናግረዋል። በእነዚህ ግብር ከፋዎች የሚፈጸሙ የግብር ክፍያዎች በዲጂታል መንገድ እንዲፈጸሙ እያደረግን ነው ብለዋል። በኢፋይሊንግ በኢፔመንት ስርዓት ታክስፔየሮችን በስፋት በማሰልጠን ኦልሞስት አሁን ላይ ወደ ሰማንያ አምስት እና ከዛ ፐርሰንት በላይ ጠጋው ታክስፔየር ወደ ሰባ ሺህ የሚጠጋ ታክስ ፔር አለን አሁን ላይ እንደ ገቢዎች ሚኒስቴር የፌዴራል ግብር ከፋዮች የሆኑ ማለት ነው። ስለዚህ አብዛኞቹ በኤሌክትሮኒካሊ ኢፋይሊንግ ስርዓቱ ያስገባንበት ሁኔታ ነው ያለው። ስለዚህ ኢፋይል አድርገው በተመሳሳይ ሁኔታ ደግሞ በኢፔመንት ስርዓቱ ክፍያቸውን፣ ግዴታቸውን የሚወጡበታል። ከዚያ አንፃር ከአገልግሎት አሰጣጥ አንጻር ቀድሞ ሲነሱ የነበሩ ቅሬታዎች ወረፋ መብዛት፣ መንገላታት በከፍተኛ ሁኔታ የቀነስንበት ሁኔታ አለ። በአገልግሎት አሰጣጥ ላይ የሚስተዋሉ ሙስናን ጨምሮ ሌሎች የሥነ ምግባር ችግሮችን ለመከላከል የግንዛቤ ማስጨበጫ ሥራዎች እንደሚሰሩ ዳይሬክተሩ ገልጸዋል። የግብር ከፋይ ትምህርት በየ15 ቀኑ እንደሚሰጥ ማብራርተዋል። የሥነ ምግባር ችግሮችን ወይም ሙስናን፣ ሌብነትን ለመከላከል ቅድሚያ ማስተማር፣ አዌርነስ መፍጠር ላይ ነው ትኩረት አድርገን ስትራቴጂካል የምንንቀሳቀሰው ከዚህ አንጻር ለምሳሌ ከውስጥም ከውጭም ከስነ ምግባር ጋር የሚያዙ ጉዳዮችን ታሳቢ አድርገን ስናየው የመጀመሪያው ስትራቴጂክ ኢንተርቬንሽን ቅድም ለማለት እንደሞከርኩት አዌርነስ መፍጠር፣ ከታክስፔየር አንጻር ካየነው፣ ከግብር ከፋዮች አንጻር ካየነው በሁሉም ቅርንጫፍ ጽሕፈት ቤቶቻችን በ13ቱም የአገር ውስጥ ታክስ ቅርንጫፍ ጽሕፈት ቤቶቻችን በየ15 ቀኑ የግብር ከፋዮች ትምህርት ይሰጣል። አዲስ ለሚገቡትም ለነባሮቹ ክፍተት የሚታይባቸውን አሰራሮች በየዓመቱ ጥናት እያደረግን የማሻሻያ እርምጃዎች የሚወሰዱበት ሁኔታ ነው ያለው። ስለዚህ በያዝነውን በጀት ዓመት ባለፉትም ዓመታት በእነዚህ መካኒዝሞች ሕግ የተላለፉ የስነ ምግባር ችግር የታየባቸው መቁጥር ቀላል የማይባሉ ስታፎቻችን ላይ የሕግ እርምጃ የተወሰደበት ሁኔታ ነው ያለው። መብቱን ያወቀ ግብር ከፋይ ማህበረሰብ መፍጠር አንዱ የተቋሙ ዓላማ መሆኑንም አስገንዝበዋል። የኢትዮጵያ ምርጫ ቦርድ አመራሮች ሹመት በነገው እለት በህዝብ ተወካዮች ምክር ቤት እንደሚጸድቅ ታወቀ። የህዝብ እንደራሴዎች ምክር ቤት ሐሙስ ሰኔ አምስት ቀን 2017 ዓም አራተኛ ዓመት የስራ ዘመን 36ኛ መደበኛ ስብሰባውን እንደሚያካሄድ ተገልጿል። በዚህም የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮችን እንደሚሾም አሻም ያነጋገረቻቸው የምክር ቤት አባላት ተናግረዋል። በጠቅላይ ሚኒስትሩ የተቋቋመው የመልማይ ኮሚቴ ካቀረባቸው ስድስት እጩዎች የፖለቲካ ፓርቲዎች ሀሳብና ሀሳባቸውን ከተቀበሉ በኋላ በነገው ዕለት በእንደራሴዎች ምክር ቤት ቀርበው ሶስት እጩዎች ቃለ መሐላ የሚፈጽሙ መሆናቸውን የእንደራሴ አባል የሆኑት ገነነ ገደቡ ለአሻም ተናግረዋል። በዚህም በነገው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮች ለመሾም የቀረበውን የውሳኔ ሀሳብ መርምሮ ሹመቶችን ያጸድቃል ተብሎ እንደሚጠበቅም አክለው ተናግረዋል። እንግዲህ አንድ የሆነ የመልማይ ኮሚቴ ጠቅላይ ሚኒስትሩ ያቋቋሙት ጨርሶ ያው ገቢ አድርጓል። በአዋጁ መሰረት ወደ ስድስት የሚሆኑ ከብዙዎቹ ውስጥ መልምሎ ለጠቅላይ ሚኒስትሩ አቅርቧል። በፖለቲካ ፓርቲዎችም እንዲታጭ ተደርጓል። እንግዲህ ስለዚህ ከእነሱ እንግዲህ ሶስት ለሚፈለጉት ወደ አራ ማነ ስድስት የሚሆኑት ቀርበዋል። ከነዛ ከስድስቶቹ ማናቸው እንደሚመጡ አሁን ደግዞ መረጃው አልደረሰንም። ሶስቶቹ ናቸው አንደሚያምር የሚፈጥሙትም እነሱ ሶስቱ ይሆናሉ። እጩዎቹ ከፖለቲካና መሰል ነገሮች ገለልተኛና በዜግነትም ኢትዮጵያዊ ከመሆናቸው አንጻር ጥያቄዎች ሊነሱ አይችሉም ያሉት ገነነ ገደቡ ተመራጮቹ ሀገርና ዜጎችን ማዕከል ያደረገና ፍትሐዊ ስራ እንዲሰሩ ይጠበቅባቸዋል ብለዋል። በእኛ በኩል እንግዲህ አንደኛ እንትኑ አሰራርን ተከትሎ የተሰራ ነገር ነው። ያው አጠቃላይ ማስታወቂያዎች ወጥተው መልማይ ኮሚቴ ኢትዮጵያ ውስጥ ካሉ ከፖለቲካም ገለልተኛ የሆኑ ናቸው ብሎ ሙያቸውንም ዕድሜያቸውንም አጠቃላይ ነገሮች መሰረት አድርጎ መልምሎ ለመጨረሻ ጊዜ ያቀረባቸው ስለሆኑ ብዙም ጥያቄ ይነሳል ብለን አንጠብቅም። ኢትዮጵያ ውስጥ ደግሞ በዚህ ጊዜ መቶ ፐርሰንት የሆነ የሆነ ስጋር ስራም ይጠበቃል የሚል እምነትም የለንም። ዋናው ነገር የሚመጡ ሰዎች ኢትዮጵያውያን መሆናቸው እንደገና ከዚህ በኋላ ደግሞ ቃል አላቸውን ጠቅመው ፈጣሪንና ሀገርን አስቀድመው ከሰሩ ምንም ችግር ያለው አይመስልም። ምክር ቤቱ በነገው ዕለት ያካሄዳል ተብሎ በሚጠበቀው ስብሰባው የኢትዮጵያ የውጭ ሀገር ስራ ስምሪት ረቂቅ አዋጅን መርምሮ መርመሩ ለሚመለከተው ቋሚ ኮሚቴ መምራትን ጨምሮ የእጽዋት ጥበቃና ኳራንታይን ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ ይመራል ተብሎ እንደሚጠበቅ ያዘገበችው ባልደረባችን ፍራውል ኃይሉ ናት። በትምህርት ሚኒስቴር የተዘጋጁ የአይሲቲ ፖሊሲዎች ተፈጻሚ ሊደረጉ ይገባል ተባለ። በዛሬው እለት በተጀመረውና ለተከታታይ ሁለት ቀናት በሚቆየው ኢርቴክ በተሰኘው ለተማሪዎች አጋዥ የፈጠራ የዲጂታል ቴክኖሎጂ ውጤት ይፋ ሆኗል። አዲስ እንግዳ ሰው ተጨማሪ አላት። የትምህርት ስርዓቱን ያግዛል የተባለና በሀገር በቀል የስራ ፈጣሪዎች የተሰሩ ዲጂታል የትምህርት አጋዥ የቴክኖሎጂ ውጤቶች በዛሬው ዕለት በትምህርት ሚኒስቴር በማስተር ካርድ ፋውንዴሽንና ሪች ፎር ቼንጅ በተሰኘ ተቋም ትብብር በተዘጋጀ መርሃ ግብር ላይ ይፋ ተደርገዋል። ለቀጣይ ሁለት ቀናት እንደሚቀጥል በተገለጸው እና ከተለያዩ የኢትዮጵያ አካባቢዎች የተውጣጡ የትምህርት ስርዓቱን የሚያግዙ የዲጂታል ቴክኖሎጂዎች ይፋ በሆኑበት በዚህ መድረክ ላይ የትምህርት ሚኒስቴርን በመወከል የተገኙት የትምህርት ሚኒስቴር አማካሪ ሚኒስትር ደኢታ ክንደያ ገብረ ህይወት የመድረኩን ጠቀሜታ ለጋዜጠኞች ተናግረዋል። በትምህርት ላይ በትምህርት የተሰራ ቴክኖሎጂ የታገዘ የሚሰራው ስራን የከፈት ነው። አይ ቲንክ ይሄ ለሀገራችን ላሉ የትምህርት ተደራሽነትም ፍትሐዊነትም ለሁሉም በተለይ አሁን አለም በደረሰበት ቴክኖሎጂ ሁሉም ለማዳረስ በጣም ጠቃሚ ፕሮግራም ነው። በትምህርት ሚኒስትርም ይሄ እንደ ትልቅ ፕሮግራም ይዘን የማስፋት ስራ የሚሰራበት ነው። እንደ ያክለውም በትምህርት ላይ የተሰሩ በቴክኖሎጂ የታገዙ ስራዎች መኖራቸውን አንስተው ይህም በቀጣይ በፍትሐዊነትና በጥራት መቀጠል አለበት ሲሉ የዲጂታል ስርዓቱ ለወላጆች ለተማሪዎች፣ ብሎም ለአስተማሪዎች የሚጠቅም እንደሆነ ተናግረዋል። በሚኒስቴር መስሪያ ቤቱም በቀጣይ በዚህ መስክ ለመስራት የታቀዱ ስራዎችን ጠቁመዋል። አዎ እንግዲህ እንደ በትምህርት ሚኒስቴር በአይሲቲ ዙሪያ ፖሊሲዎች አሉ፣ ስትራቴጂዎች አሉ በዋናነት ደግሞ ልዩ ተሰጦ ያላቸውን የማበረታት ስራም መሰራት ይኖርበታል ነው እንግዲህ ቴክኖሎጂ መማር ብቻ ሳይሆን ልዩ ተሰጦም ይፈልጋል። ስለዚህ እንደዛ አይነት ካፓሲቲ ያላቸው ልጆች ደግሞ ኢንተርፕሬነርስ እንዲሆኑ ድጋፍ ይኖራል። መድረኩን አስመልክቶ ለጋዜጠኞች ማብራሪያ የሰጡት የሪች ፎር ቼንጅ ኢትዮጵያ ተወካይ መቅደም ጉልላት በበኩላቸው መድረኩ ትምህርትን የሚያግዙ የዲጂታል ቴክኖሎጂ ፈጠራዎችን ለማበረታታት ትልቅ አስተዋጽኦ እንዳለው ገልጸው በመላው ሀገሪቱ በዘርፉ የተሰሩና ለእይታ የቀረቡ ስራዎችን ጠቅሰዋል። ዛሬ የተገናኘ ነው፣ የመጀመሪያው ኮሆርት ኮሆርት ዋን የመጨረሻ የዲሞያቸው ወይም ዲሞንስትሬት የሚያደርጉበት ሶሉሽናቸውን የዛ ኤግዚቢሽንን በማስመልከት ነው። እንደ ግራጁዌሽን ልንለው እንችላለን። በዚህ ላይ የምታዩቸው 11 የኤርቴክ ሶሉሽን ፕሮቫይደርስ ከኛ ጋር ለ12 ወራት ቆይተዋል። በዚህ በቆየንባቸው ጊዜያቶች የድርጅቶቻቸውን ወይም የስራ ፈጣሪ የስራቸውን ቴክኒካል ድጋፍ የሚያገኙበት ከዛ በተጨማሪ ደግሞ እንደዚህ አይነት አሁን እንደምናደርገው አይነት ምህዳሩን ለማስፋት የምናደርገው የተለያዩ በኤርቴክ ዙሪያ መራግብሮችን አዘጋጅተናል። ኃላፊው አክለውም ዲጂታል ስርዓቱ የትኞቹን ተማሪዎች ተጠቃሚ እንደሚያደርግና ምን ምን ጉዳዮችን እንዳካተተ አብራርተዋል። ምንድን ነው የሚሰሩት ብለን ስናይ አብዛኛዎቻቸው ሀይ ስኩል ላይ ወይም ከዘጠኝ እስከ አስራ ሁለተኛ ክፍል ድረስ ላይ ያሉ ተማሪዎችን ሰፖርት የሚያደርግ የኤዱኬሽን ኮንቴንት በቴክኖሎጂ የታገዘ አላቸው ማለት ነው። የተወሰኑት ሙያ ያስተምራሉ። የተወሰኑት ደግሞ ሙያ ያላቸው ሰዎች ሙያቸውን ሼር ለማድረግ ሀሳባቸውን ትምህርቱን የሚገልጹበት አይነት ፕላትፎርም ወይም ስቱዲዮዎች አቬል በማድረግ ሰው ኦንላይን እየገባ በግራፊክ ዲዛይን ሊሆን ይችላል፣ ስለ ኩኪንግ ሊሆን ይችላል፣ የእጅ ስራ ሊሆን ይችላል፣ ስፔሲፊክ የትምህርት ዲስፕሊኖች ላይ ሊሆን ይችላል። ገብቶ የሚማርበትን ኮንቴንቶች በፕላትፎርማቸው የሚያዘጋጁ ኤርቴክ ካምፓኒስ ናቸው። እነዚህ የዲጂታል ውጤቶች ምን ያህል ተማሪዎችን ተጠቃሚ ማድረግ ቻሉ፣ ብሎም ተቋሙ ለዚህ ስራ ምን ያህል ገንዘብ አወጣ በሚል ከጋዜጠኞች ለተነሳላቸው ጥያቄም ኃላፊዋ ተከታዩን ምላሽ ሰጥተዋል። ከጀመርንበት እስካሁን ባለው በለካ ነው 255 ሺህ አዲስ ተማሪዎችን በሲስተማቸው ወይም በሶሉሽኖቻቸው ላይ ለመድረስ ችለዋል። በፕሮጀክቱ የምናደርገው ለእያንዳንዱ ኤርቴክ ፌሎው 60 ሺ ዩኤስዲ ነው የምንሰጣቸው። ስንሰጣቸው ግን ስናተ ጊፍት እያንዳንዱ ዶላር ኢዝ ሜርድ ኦን ዋት ዩ ዋንት ቱ አቺቭ ኤኒ እንደዚህ አይነት ኦፖርቹኒቲዎች ወይም እድሎች በሚኖሩበት ጊዜ በጣም ትራንስፓረንት በሆነ ሁኔታ ሶሻል ሚዲያዎቻችን ላይ እናወጣለን። ኢንተረስትድ የሆኑ አፕሊካንትስ ያመለክታሉ። ስለዚህ እነዚህን ወደፊት የሚመጡ እድሎችን እንግዲህ በሶሻል ሚዲያችን መከታተል ያስፈልጋል ብዬ አስባለሁ። ለሁለት ቀናት በሚዘልቀው በዚህ መርሃ ግብር የመክፈቻ ስነስርዓት ላይ የኢኖቬሽንና ቴክኖሎጂ የከፍተኛ ትምህርት ተቋማትና የኤምባሲ ከፍተኛ የስራ ኃላፊዎች ተገኝተዋል። ውድ ተመልካቾቻችን የዕለቱን ዜናዎቻችንን ከማጠናቀቃችን በፊት ዋና ዋና ርዕሰ ጉዳዮችን ደግመን እናስታውሳችሁ። ህገ ወጥ የኮቴ ክፍያዎች ለማስቀረት ክፍያ የሌለበት የፍተሻ የኬላ ቁጥጥር ሰዓት ሊዘረጋ መሆኑ ተጠቆመ። ሰባ ሺ የፌዴራል ግብር ከፋዮች መኖራቸውን የገቢዎች ሚኒስቴር ለአሻም ነገራት። የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮች ሹመት በነገው ዕለት በህዝብ ተወካዮች ምክር ቤት እንደሚጸድቅ ታወቀ። ከውጪ በደቡብ አፍሪካ በተከሰተ አውሎ ንፋስ የሰባት ሰዎች ህይወት ሲያልፍ፣ ግማሽ ሚሊዮን ቤቶች የኤሌክትሪክ አገልግሎት ተቋረጠባቸው። ኢራን የአሜሪካንን የጦር ሰፈሮች ለማጥቃት ቅድመ ሁኔታ በማስቀመጥ አስጠነቀቀች። አሜሪካ የፊልስጤም ወደፊት ነጻ ግዛትነት የውጭ ጉዳይ ፖሊሲዋ ግብ እንደማይሆን አምባሳደሯ አመላክቱ። ለዛሬ ለተረቡ ሰኔ አራት ቀን 2017 ዓ ም የተሰናዱ የአሻም የምሽት ዜናዎቻችን እየተከታተላችኋቸውን ይመስሉ ነበር። የዕለት ውትረኛ ሳላፊ መስከረም አዲሱ አብሪያችሁ ቆየት አደረኩ አደረግኩኝ። ቀሪ አሻም መሰናዶዎች ወደ እናንተ መረሳቸውን የሚቀጥሉ ይሆናል። አሻም ለሁላችን።